ወንድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ደስ በሚል ነገር ነው ወደ እናንተ የመጣሁት ማለት ነው። ብዙዎች በጣም ተጨንቃችሁ ነበር፣ አብርሽና ሩታ ላይ ላ ለምንድን ነው ማትደውሉላቸው ለምንድን ነው ማታወሪያቸው ስልክ ለምንድን ነው ማታነሽው እያላችሁኝ ነበር። እና ይቅርታ ስልክ ያላነሳሁበት አልመችም ብሎኝ ነው፣ ለዛ ነው። እና አብረሽ እና ሮታ በጣም ደህና ናቸው፣ አትጨናነቁ። የኛ ፋሚሊ ግሪሴሪ ፋሚሊዎች፣ ከቅርብ ሰዓት በኋላ ወላሂ አብረሽንም ሮታንም አውሪያቸዋለሁ። በደንብ ነው አውርተናል። ሮታም ደህና ነኝ አብረሽም ደህና ነን እኛ፣ ፋዘና ነው ምንም ነገር እኳ አንሰማም፣ እናንተ ለምንድነው የምትጨናነቁት? ሲለኝ በሳቅ ሞትኩኝ ማለት ነው። እኔ እና በጣም ነው የሚገርመኝ፣ እኛ እንጮኋለን፣ እነሱ ምንም ነገር አይሆኑም እና ሁሉም ነገር ፈጣሪ አለ፣ አላህ አለ። ምንም ነገር የሚያሳስባችሁ ነገር የለም ብለዋል። እንግዲህ ባሉበት ሰላማቸው ይብዛላቸው። እናንተም በያላችሁበት ጸሎ ድዋ አድርጉላቸው ማለት ነው። ሁሌም ወደፊት እንጂ ወደኋላ አናቀምሎኛል። እንግዲህ አላህ ባሉበት ይጠብቃቸው ማለት ነው እና እዚህ ይቀጥል ደግሞ። ዛሬ ጽጌ ለምንድን ነው ያለቀሰችው? እውነት ከምሬ ነው ዳኒ ሌላ ፍቅሮባት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ቤተሰቦች ሰላም ሰላም ብያለው በእያላችሁበት ሰላማችሁ በትረፍረፍ ይበልልኝ ይሄንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እንግዳ ቀን በሰራሁት ቪዲዮ ደግሞ ብዙዋችሁ ተከፍታችኋል መሰለኝ እና ካስከፋችሁም ደግሞ በጣም ይቅርታ እና ሲጀመር እኔ የሆነ ኮድ ባሻ ነገር ነኝ ኮድ ብዛኛል ውድ ቤተሰቦች በቃ የሆነ ነገር በጣም ሰብር አረግና ትግስት ትግስት አደረግና የሆነ ነገር ሲበዛ ኦቨር ሲሆንም ደግሞ ወጣም ባይተናነቀኛል፣ ብቻ አላቅም። እኔ ፈልጌው ሳይሆን በራሱ ጊዜ ነው። አንዳንዴ አንድ ያለ ሳትፈልጉት የሆነ ውስጣችሁ ላይ አብቃችሁ አብቃችሁ የሆነ ስሜት የሚሰማችሁ ነገር አለ። እኔ ደግሞ በቃ ሚዲያው አየውት አየውት፣ ይወራል፣ ይነፈሳል፣ ይወራል፣ ይነፈሳል። አንዱን ስንለው ደግሞ አንዱ ስለሚመጣ በቃ ለዛ ነው እንጂ ሌላ ነገር ኖሮብኝ አይደለም። ብቻ አንዳንዴ ሰው ሁሉ አንድ አይደለም። አንዱ ሆዶ ባሻ ነው፣ አንዱ ደግሞ የፈለገም ነገር እኔ በነገራችን ላይ እውነቴ ነው ሙላች ቤተሰቦቼ በቃ የሆነ ትንሽ ነገር ካስከፋኝ በተለይ በምወደው ሰው ላይ ደግሞ በቃ እኔ መናገር ራሱ ያቅተኛል ማለት ነው። እና ቪዲዮ ለመስራት ራሱ አልቻልኩም ነበር። እና የተከፋችሁበትም ለእኔ ብላችሁ ነው። አታልቅሽ ለምንድ ነው እያላችሁ ነው። እናንተንም ደግሞ ከልብ ነው የማመሰግነው። እውነት ለእናንተ ቃላት የለኝም። ብዙ አውርቻችሁኛል፣ በውስጥ መክራችሁኛል። ከዛሬ ጀምሮ አይደገምም። እንግዲህ ታውቃላችሁ፣ በሩታና በብር ስለማልደራደድ ነው። እውነት ከልቤ ስወዳቸው፣ ከልቤ ስለማደንቃቸው በቃ የእነሱ ነገር አንድ ነገር ሲባል ማለት ነው፣ አልችልም ማለት ነው ፍቅራቸው ነው እንደዚህ የሚያደርገው ማለት ነው። በጣም በተለይ ደግሞ ካየኋቸው በኋላ በጣም ነው ወደድኳቸው። በቃ ትትንትናቸው ለሰው ያላቸው መልካም ለሰው አስተሳሰባቸው በጣም ነው የሚለየው። እውነት እናንተ ብታዩት ትብሱ ነበረ፣ ከእኔም የበለጠ በጣም መልካም ልጆች ስለሆኑ። በቃ ውበር አራስ ቅድም እኔና ሩታ ስናወራ ማለት ነው በቃ ሩታ ናፍቀሽኛል ምናምን ነገር ስላት እውነት እሷ ምን ባነቃት እኔ ምን በቃ የሰው ልጅ እንደዚህ ነው ማለት ነው። በጣም ነው የሚገርመው። ብቻ የሰው ፍቅር ይስጠን። ምንም አልልም። እና ሲቀጥል ደግሞ ዛሬ እና ትናንትና ምንድን ነው የሚከናወለው? ትናንትና በዳኒ በጽጌ ቤት ዳኒ ቤት ለቋል እያሉ ነው። ዛሬም ደግሞ እንግዲህ ጽጌ ሴት ጋር ሂደዋል ብላ እያበደች ነው። እና ጽጌ ሂዷ ምን ችግር አለው? ምን ችግር አለው? ጽጌ እንዲህ ወንድ ቢሄድ ወንድ ይመጣል። ራስሽን ለምን ታስጨናንቅ ያለሽ ደሞ ዳኒ ይወድሻል እኮ ባንቺ ጫክኖ የድመቲስ ታቂያለሻ የኔ ያውሽ የኔ አክል መበሳጨ ታያስፈልግሽ አትበሳጨ። ጣንካራውኝ እንጂ ጎበዙኝ ጣንክረሽ ወደፊት ነው እንጂ ወደኋላ ሴት ልጅ ደሞ ጣንካራውና ስታሳይ ነው በጣም ደስ የሚለው። እንዴ በሩት የቀመማ አትማሪም እንደ ትግስትና ላስተማረችሽ ምሩት። የኔ ጀግና ከሷው ለሽ ያደርሽ በሩት ተተማሪ እንጂ ሩታ ስንት ነገር አስተምራለች ለህዝቡ። ለኢትዮጵያ ሕዝብ ሁሉ ፍቅር አስተምራለች፣ ደስታን አስተምራለች፣ ትዕግስትን አስተምራለች። የሩታይማ ተዘርዝሮ አያልቅም እኮ የኔ ቀመም የኔ ጀግና ሴት የኔ ነብር ሴት የአብርሽ ቀብራራ ሚስት ማለት ነው። በሚዲያው ቀብራራ ስትልበት ደግሞ ሲያምርባት። ዛሬ ደግሞ አምራ ተውባ መጣለች ማለት ነው። ደግሞ አሁን ነው የላከችልን ለእኔ ማለት ነው። ታምሌት ያስቀመጥኳትን ፈቱ በጣም ነው የምታምረው። አምሮባታል ደግሞ አሸብርቃለች ማለት ነውና ናፍቀሽኛል ስላት ነው የሰጠችኝ ማለት ነው። ግን ቀንም ተለቀዋል ከና ቤሊጋ ምናምን አብረው ነው ማለት ነው። በነገራችን ላይ የቆየ ፈቶ ነው ይሄ ማለት ነው። ኢትዮጵያ ሳይመጡ የተነሱት ፈቱት ነው። ግን በጣም ደስ ይላል አምሮባታል ማለት ነው። የእኛ ንግስትና ምንልሽ ፈልጌ ነበር። ጽግሻ ምንም አይደም። ዳኒ ያንቺ ነው። የት ማይድ እውነቴን ነው የምልሽ። ሰብራድ ተረጋጊ ማለት ነው፣ ራስሽን አረጋጊ ማለት ነው። እና በነገራችን ላይ ጽጌ ማለት ነው በጣም ምርጥ ልጅ ናት፣ ከሁለቱ ትሻላለች ብዬ አምናለው። ብቻ በቃ አላቅም፣ እኔ እንጃ። በጣም አሳዘነችኝ፣ እንደዚህ ስትከራከር የእውነት የምትወደውና ምታፈቅረው ነገር ነው የሚመስለው ነገሩ። ብቻ ብትወጂውም ብታፈቅሪውም ዳኒ ያንቺ ነው። መጨረሻችሁን ያሳምራላችሁ ነው የምለው ግን እንደዚህ ባቶኝ ጥሩ ነው። ራስሽ እንዳያመሽ፣ ጽግሻ ሰምተሻል? ስም ጽግሻ። እናንተ አያልቅባችሁም ማለት ነው። ቀልድ እያበዛችሁ ነው። በጣም በጌና ዳኒ ማለት ነው ሜሮን ቢስሚላህ። አረ የሜሮንማ አይታ ነው ማለት ነው። እና ይሱዬም ጠፋ። ይሱዬ ዛሬ አይታችሁታል? እንግዲህ ሩታዬን ዛሬ አላየናትም። ምን ያላየው ሩታዬን እንግዲህ ሩታ አይነ ነኝ ይዤላችሁ መጥቻለሁ ማለት ነው። ከአሁን ወዲህ ሁሌ ነው አዳዲስ ፈቱ ይዤ የላችሁ የምመጣው የሩታን ፈቱ ማለት ነው። እና የሩታ ደግሞ አትጨናነቁ እሺ፣ ምንም ነገር አታስቡ። እኛ ወደፊት ላይና እኛ ሁሌም እኮ ወደፊት ነሽ ለምታለቅሻለች እንዳላችሁ እናንተም ደግሞ ማሰብ የለባችሁ አትጨናነቁ። እሺ፣ ሩትዬ ደግሞ በቅርብ ትመጣለች። ነገ ቪዲዮ እንሰራለን ብላኛለች። እንግዲህ ቪዲዮም ከሰሩ ሰሩ ካልሰሩም ደግሞ አትጨናነቁ። የእኛ ፋሚሊ ማለት ነው እንግዲህ ሁሉም በያለበት ሙስሊም የሆነ በድዋ ክርስቲያን እህቶች ወይም ደግሞ በጸሎታቸው አብረሽናሩ አትርሷቸው ማለት ነው። እንግዲህ ሁላችንም በያለንበት አላህ ይጠብቀን። ሁላችንም ጥሩ ልቦና ይስጠለሰው። ልጅ ልቦና አስተሳሰቡ ሲሰጠው ነው፣ ግን ብቻ ሁሉም ነገር ይከብዳል። ቢሆንም ግን አላህ ሁላችንም መጨረሻችንን ያሳምርልን፣ ለእህት ለወንድም ለአባት ለእናት። አዛኝ እንድንሆን ደግሞ ልቦና ይስጠን ማለት ነው። ከሁሉም ነገር ለሰው ልጅ አስቦ መናገር የመሰለ ነገር የለም፣ ወይም ደግሞ ሰምቶ መረጃ ይዞ ማውራት በጣም የመሰለ ነገር የለም። አሉ ባልታ በማለት አንዳንዴ ሰውን ትጎዳላችሁ ሳታውቁ ማለት ነው። ብቻ ለሰው ልጅ ለሁላችንም አላ መልካም ያደርገን። ሌላ ምን እንላለን የምላቸው ነው። ዘመኑ በጣም የከፋ ዘመን ስለሆነ ነው። ይህንም አክል ቢሆን እንጂ አንድ እንኳን አንድ እህት ብታጠፋ አንድ እህት ትመልሳለች። አንድ ወንድም ቢያጠፋ ደግሞ ወንድም ይመልሳል። በአሁን ሰዓት ግን ያው አንድ እህት በተሳሳተች አንድ ነገር ከሰራች ያንን ስህተቷም ያርማት የለም። ድጋሜ ደግሞ እሷን ሊሰድብ እሷን ሊሰብር ነው እንጂና እንደዚህ ሲሆን ደግሞ እኛ መቼም አያልፍልንም። በተለይ ደግሞ ቅናት መንፈስ ካለብን የቅናት መንፈስ ነገር ደግሞ በጣም ከባድ ነው። ብቻ የቅናት መንፈስ የተወጋ ይሁን ከሀገራችን፣ ያጥፋለን ሌላ ምንም ነገር አይደለም። አንዳንዴ ልባችሁ ነው የሚሰበረው። ግን ቢሆንም እንግዲህ አብርሽና ሩታ ነው። እኛ ከአብርሽና ከሩታ ምንም ነገር አንፈልግም። እነሱ ሰላም እንዲሆኑ ደህና እንዲሆኑ፣ በሰላም ደግሞ ሀገራቸው እንዲገቡ እንግዲህ፣ ሊመጡም እንደጨነቀን አሁን ደግሞ ሀገራቸው በሰላም እንዲገቡ ድረስ ጨንቆናል። እውነት ለመናገር ማለት ነው። እና ዛሬ እና ትላንትና የተለቀቀ ቪዲዮ በጣም የሚያስቅ ቪዲዮ ነው። ብቻ በቃ ደስ የሚል ቪዲዮ ነው። አልላችሁም። ያሳዝናል። ጽጌ ታሳዝናለች። እንግዲህ ዳኒን ከልቧ ነው የምታፈቅረው ማለት ነው። ለዳሪ ፍቅር እንዳላት ደሞ ያስታውቅባታል። ቤተሰቦች የነበረን ቆይታ ይሄን ይመስል ነበር። ባይ ባይ